ሰላም ጤና ይስጥልን፣ የተከበራችሁ ተመልካቾቻችን፣ ዘወትር ቤት ሰዓት ወደ እናንተ የሚደርሰው የስፖርት ባለታሪኮቹ ፕሮግራማችን ተጀምሯል። ዛሬ አትሌት አለባቸው ደርሶ አፖስቶ ከኛ ጋር ቆይታ ያደርጋል። አትሌት አለባቸው ደርሶ ሀገራችን ብዙም በውጤት በማትታወቅበት የአጭር ርቀት ውድድር ኢትዮጵያን በተለይ በአፍሪካ ውድድሮች ለበርካታ ጊዜ መወከል የቻለ ውጤታማ አትሌት ነው። በጥሩነሽ ዲባባ አካዳሚ እንዲሁም ደግሞ በ አውስኮድ ስፖርት ክለብ ለበርካታ ጊዜ በስኬት መዝለቅ የቻለ አትሌት ነው። ከ2013 ዓ ም ጀምሮ ደግሞ በደረሰበት አደጋ ምክንያት ከሩጫው ርቋል። በአትሌቲክሱ ያለፈበትን መንገድና እንዲሁም አሁን ስላለበት ጤናው ስለ ቀጣይ እቅዶቹ በተመለከተ ሀሳቦችን እያነሳን የጋራ ቆይታ የምናደርግ ይሆናል። ተመልካቾቻችን አብራችሁ እንድት ቆዩ ነው በአክብሮት የምንጋብዘው። ባዘው መኮንን ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ፕሮግራሙን ወደ እናንተ አድርሳለሁ። በድጋሚ አብራችሁን ቆዩ። አፖስቶ እንኳን ደህና መጣህ። አደጋ ደርሶብህ ነበር። በዚህ ልክ ስላየሁ ደስ ብሎኛል። እንዴት ነው አሁን ያለበት ሁኔታ? ያለበት ሁኔታ አሁን የመጀመሪያ ሕክምና አድርግ ያለው በይካልታ ሳውት ሆስፒታል፣ ሁለተኛ ሕክምና ደግሞ አለኝ። ይቀጥላል። ተጨማሪ ነገሮችን እናነሳለን፣ በተለይ ከሕክምና ጋር በተያያዘ ስላለበት ሁኔታ፣ ቀጣይም ስለሚያስፈልጉ ነገሮች ወደ አትሌቲክስ ህይወትህ እንመለስና ባህር ዳር ነው ተወልደ ያደግከው። የአትሌቲክስ ጅማርህም እዛው ነው የሚጀምረው ና እንደ ምን ይመስል ነበረ? እንዴት ነበር ወደ አትሌቲክሱ የገባው? ስለ ልጅነት ጊዜህ የተወሰነ ነገር እናንሳ። አትሌቲክስን የጀመርኩት በአሎሎ ውርወራ፣ በዲስከስ ውርወራ ና በጦር ውርወራ። ስፖርትን የጀመርኩት የ1995 ዓ ም የስምንተኛ ክፍል ተማሪ ያለው በአንድ ስፖርት መምህር አማካኝነት እንዲህ ተክለ ሰውነቴ በማየት የትምህርት መላው የባህር ዳር ትምህርት ቤቶች ውድድር ላይ በአለሎ ውርወራ በዲስከስ ውርወራ በጦር ውርወራ መግባት አለብ ብሎ ግፊት አሳደረብኝ ና እኔም ደግሞ ሳልፈራ ፈቃደኛ ሆኜ ወደዛ ውርወራ ገቦና በአጋጣሚ በሶስቱም ውድድር አንደኛ ሆኜ አሸነፍኩኝ ና ስፖርቱን በዛው ቀጠልኩበት ማለት ነው ከ1995 ዓ ምት እስከ 2001 አካዳሚ እስከምገባ ድረስ በውርወራ ነው ስቀጥልበት የቆየው። ከዛ በኋላ ነው ወደ ስፖርት ዓለም ወደ አትሌቲክስ አጭርቀት ውስጥ የገባበት። እንዲያው ምን ይመስላሉ ግን ወደ ጥሩነሽ አካዳሚ ከመግባት በፊት በአትሌቲክሱ ያለፍክባቸው መንገዶች፣ ያስመዘገብካቸው ውጤቶች፣ በውርወራው የነበሩ ስኬቶች ካሉ የተወሰነ ትንሽ ነገር እናነሳ፣ ደስ ይለኛል። አዎ ማለት ከተማሪ ጀምሮ ጀመርኩበት አንስቶ፣ በዞን ሻምፒዮና፣ በዞን ወጣቶች ውድድር፣ በመላው አማራ ውድድር፣ በሁሉም ውድድር ላይ በማልበመሀል አሁንም ዲስከስ የሚወረወርኩኝ አጭርቀትንም ደግሞ ዝምብዬ ቀጣይ እቅዴ ስላለኝ የአጭርቀት የመግባት እቅዱ ስላለኝ በዚህ መልኩ ደግሞ ጎን ለጎን ቀጥልበት ነበር። አጭርቀቱን ድፕል የገባውበት ግን ሯጭኛ የገባው ወዳትሌቲክስ የገባውበት አካዳሚ ከገባው በኋላ በጥሩነሽ ዲባባ አካዳሚ በ2001 ከገባህበት ጀምሮ ለ4 አመታት ቆይተሃል። የአትሌቲክስ ስኬት ሞር የነበረው እዛ በጥሩነሽ ዲባባ አካዳሚ ነበረ እና ምን ይመስል ነበር? አጠቃላይ በአካዳሚ የነበረኝ ጊዜ አካዳሚ በጣም ደስ የሚል ቆይታን የነበረኝ አጭርቀቱን ፈልጌው የገባሁበት ስለሆነ በጣም ትኩረት ሰጥቼ አለሎን ወደ ጓላ ትቼ አጭርቀቱን በጣም ትኩረት ሰጥቼ ሁለት ሺ አንድ ላይ መላው አፍሪካ ቦትስዋና ሁለት ደግሞ መላው ወጣቶች አፍሪካ ሻምፒዮና ቤኒን 20ሶስት ደ አፍሪካ ሞሮኮ ደግሞ 205 ላይ ተሳትፍ ያለሁ ውጤትም ደግሞ ሁሉኑ ቦታ ላይ ፋይናሊስት ነኝ። ደው አፍሪካ ላይ ግን አምስተኛው ጥቻላለሁ። በመላ አፍሪካ ውድድሮችና በአፍሪካ ወጣቶች ሻምፒዮና ከተሳተፍባቸው ውድድሮች በተጨማሪ ወደ ሀያ ሜዳሊያዎችን በጦርናች ዲባብ አካዳሚ አስመዝገብሃል። ና እንዲሁም በድንብ ዘርዘር አድርገን እንመለከቱ ብዬ ነው አሰላ አካዳሚ ኢትዮጵያ አካዳሚዎች በነበሩበት ቆይታ አጭርቀት ወደ ሰላሳ የሚጠጓ መቶና ሁለት መቶ አጭርቀት ነበረን። ከዛ ውስጥ ነጥር የወጣውት በስኬት በውጤት በመዳሊያ በሀያ መዳሊያ አሸናፊ ወይም ደግሞ ኮከብ ተሸላሚኜ አጠናቀቅያለው በወጣት ሻምፒዮና በክለቦች ሻምፒዮና በኢትዮጵያ ሻምፒዮና ብዙ ውድድ ባመት ውስጥ ብዙ ውድድ ስለመወዳደር በዛ ውስጥ ነው። ሀያ መዳዎችን በአራት አመት ቆይታ ውስጥ ያስመዘገቡት። ከአራት አመት ቆይታ በኋላ ደግሞ ወደ አውስኮድ ነበር የተመለስከው፣ ወደ ባህር ዳር ተመልሰ። በአውስኮድም በርካታ የስኬት አመታት ነበሩህ። ምን ይመስል ነበር እዛ የነበረ ጊዜ? ሁለት ሺ አምስት እንደጨረስነ ሁለት ሺ አራት ጨረስነ። ሁለት ሺ አራት ወደ መጨረሻው አካባቢ ነበር የጨረስነ እዛ ሁለት ሺ አምስት ላይ ከሁለት ወር በኋላ ወደ ክልላችን መጥቼ እዚያ አዲስ አበባ ላይ መከላከያ ነ፣ ባንክ ነ፣ መብራት ኃይል ወደ እኛ ክለብ ግባት ሲሉኝ በክልላችን ወደ ክልላችን መጥቼ ለምን አማራዋ ስራዎች ለምን አልገባም በሚል በክልል አመራሮች በእነ ያየ አዲስ አማካኝነት ወደ አውስኮድ ግባ ብለውኝ እንዲም ደሞ ፈቃደኛም ስለነበር ውስጤም ስለነበረ ወደ አውስኮድ 2005 ተቀላቀልኩ። ጉዳቴ እስከሚደርስ ቢደርስ እስከ 2013 42 ሜዳሊያዎችን ለአማራ ዋስሮች ላይ አውስኮት አስመዝግቢያለሁ። ምን ይመስል ነበር? አውስኮድ አውስኮት በተለይ በ አጭር ርቀት እንዲሁም በሜዳ ተግባራት ውድድሮች አማራ ክልል ካሉት ክለቦች በተሻለ ሁኔታ የሚነሳ ክለብ ነው ማለት እንችላለን። ጠንካራ ክለብ ነበረና እንደው ምን ይመስል ነበረ የአውስኮድ ቲም የነበረው ቲም ማለት ነው? የምር በጣም ጥሩ አጭር ርቀትም ከመቶ እስከ ሁለት መቶ እስከ ሺህ አምስት መቶ ድረስ ያለው በጣም የክልሉ ምርጥ የሚባሉት የዛ የነበረ ልጆች ናቸው። ቆይታችን በጣም ደስ የሚል እና በየጊዜው ከ2005 ጀምሮ እስከ 2006 2007 እያ እያደገ እያደገ ብዙ በርካታ ልጆችን ወደ ኢትዮጵያ ሻምፒዮና የሚያሳትፍ ነጥሮ የወጣ በየአመቱ ማለት ነው። አውስኮድ በርካታ ልጆችን ለክልል ያስመርጣል በነቆየውበት ቆይታ በዚህ አስር ዓመት ውስጥ ማለት ነው በዚህ አስር ዓመት ውስጥ ሁሉንም ቦታ ኢትዮጵያ ሻምፒዮና ውድድር አውስኮድ ወክ ወክያለሁ ምን ፊል ታደረጋለ ግን ያው ክለቡ በርካታ ልጆችን አቅፎ ይዞ ለበርካቶችም ያው የስራ እድል እየፈጠረ በርካቶችንም ለትልቅ ደረጃ ያደረሰ አትሌቲክስ ክለብ ነበረው አውስኮድ እና አሁን ትንሽ መቀዛቀዞች ስላሉ የለም በሚባል ደረጃ ነው። በክለቡ በርካታ አመታትን እንዳሳለፈ አትሌት እንዲሁ ምን ይሰማሃል? አሁን ስላለበት ሁኔታ ማለት ያው ወቅታዊ አሁን ባለው ወቅታዊ እንትን በጣም የሀገራዊ ሁኔታ ስለሆነ አሁንም ክለቡ ወደ ነበረበት ይመለሳል የሚል ግምት አለ። እንግዲህ አፖስቶ በአጠቃላይ ወደ 92 ሜዳሊያዎች ወይም ከዛ በላይ በአትሌቲክስ ህይወትህ፣ 92 ሜዳሊያዎችን አግኝተሃል ና እንደ አጠቃላይ ጉዳት ውስጥ ይደርስብህ በነበሩ አመታት ከስኬት ከህልም አንጻር እንደው ምን ይመስል ነበረ? እየመጣህበት ያደክበትን መንገድ በአትሌቲክሱ የነበረህን ስኬት ጠቅለል ስትል እንደው እንዴት ትገልጸዋል ማት አትሌቲክስን እኔ ድሮ ከታች ተማሪ ገና ወደ ስፖርታል ምክም መግባቴ በፊት የነ ታይሰን ጌይ የነ አሳፋ ፓውል የነ ዮሃን ብሌክ አድናቂ ስለ ስለነበርኩ የወደፊት ህልም ምንድነው ስባል የአጭር ርቀት ተወዳዳሪ አሸናፊ መሆን ነበር እምል። ህልሜን ያው ብዙ የምትል ያህል ባይሆንም ከአፍሪካ ያልወጣ ቢሆንም ጥሩ ነበር የሚል ህልሜን አሳክቻለሁ። ደስተኛ ነኝ። ቅድም እያነሳልኝ ነበረ በመላ አፍሪካ ጨዋታዎች ሁለት ጊዜ፣ በአፍሪካ ወጣቶች ሻምፒዮና በተመሳሳይ ሁለት ጊዜ ኢትዮጵያን ወክለ ተሳትፈን። ምናልባት የተለየ በተለየ ሁኔታ የምታነሳው ከነዚህ ውድድሮች እድል በማግኘት የተሻለ ውጤት ያስመዘገብበት ወይም የተለየ አጋጣሚ ካለ ለእኔ በጣም ኢትዮጵያን ወክዬ ጥሩ ነው ብዬ ማስብበት የዲፕሎማ ያገኘሁበት የደ አፍሪካ ውድድር ደ አፍሪካ፣ መላው አማራ ጨዋታ፣ መላው ኢትዮጵያ፣ መላው አፍሪካ ሻምፒዮና እሱ ለእኔ በጣም መጀመሪያ ከሀገር ይወጣል የመጀመሪያ ሀገር ይወጣል ስለሆነ ደስተኛም ነኝ። ከልብም ነበር እንትን ያልኩበት። ጉዳት ውስጥ ይደርስብህ ጊዜ ድረስ በርካታ የሚባሉ አመታትን በአጭር ርቀቱ ውድድር ተፎካካሪ ሆነ በመቶና ሁለት መቶ ዘልቀሃልና አገራችን በአጭር ርቀት እንዲሁም በሜዳ ተግባራት መሳተፍ በራሱ ለሀገራችን ለትልቅ ስኬት ነው የሚቆጠር። ውጤት እንደሌለን ይታወቃል። በምልክ ቢሰራ ወደ ውጤት መግባት በአለም አቀፍ ውድድሮች ኢትዮጵያን መወከል ከፍ ማድረግ ይቻላል ብለ ታስባለን። አጭር ርቀት ላይ ተኮት አልተሰጠውም ባይ ነኝ በግሌ ማለት ነው። በነበርኩበት ቦታ ብሔራዊ ቡድን ሶስት አመት ነበርኩ። ሶስት አመት ብሔራዊ ቡድን ስኖር በአሜሪካዊ ሁለት አመት ብሔራዊ ቡድን ሰልጥኛለሁ። እሱ በነበረበት የነበረው አጭር ቀት አሰልጣጥንና አሁን ላይ ያለው አሰልጣጥን በጣም የተለያየ ነው። ከዚህ ጋር በየእንትኖች፣ በየዞኖች፣ በየወረዳዎች እየሄዱ ተክለሰውነት ያላቸውን የአጭር ቀት ልጆችን መርጦ ቢሰራበት ስኬታማ ወይም ደግሞ ውጤት ማምጣት ይቻላም ባይ ነኝ። አሁን እኮ ዶ አፍሪካ እነ ናይጄሪያ፣ ኬንያ እራሱ አጭር ቀት እያሳተፈች ነው። ስለዚህ እኛ ጋር ቢሰራ እንደነሱ መሆን ይቻላል ባይ ነው። ሁሉም ነገር አየሩ ምንም ሁሉም አለና፣ ወር ራሱ ባህር ዳር ላይ ራሱ አጭርቀት ሞቀታማ ስለሚፈልግ ባህር ዳር ላይ ራሱ ቢሰራበት የኢትዮጵያ ምርት አጭርቀት መካከለኝ እስከ አራት መቶ ድረስ መሳተፍ እንችላለን፣ አምባይ ነው። ከዚህ አንፃር አጭርቀትን በደንብ በአለም አቀፍ ደረጃ ተፎካካሪ እንድንሆን ወደ ውጤት እንድንገባ የሚያደርጉ ባለሙያዎች አሉን ብለ ታስባለ? ከዚህ ከስልጠና ጋር በተያያዘ ያው በደንብ ስለምታውቀው ብዬ ነው አፖስቶ ማት የአሁን ትንሽ አካዳሚ አራት አምስት ስቆኝ ያጭር አሰልጣኞች ሰልጣኞች ጥሩ ጥሩ አሰልጣኞች ናም ነገር የነበሩበት ከዛ ብሔራዊ ቡድንም ጥሩ ጥሩ ኢትዮጵያ ከሌላ ቦታ መጣ አጭር አሰልጣኝ ቀጥራ ነበር በዛ ንጻት ድላ ግንቼ እኔ ሁለት ዓመት ሰልጥኛ አለሁ። ከነሱ የወሰድኩት የወሰድኩት ብዙ ነገሮች አሉ። ያሰልጣጠን ሲስተም አንዴ ደግሞ ወደ ክልል ስመጣ፣ ደግሞ ወደ ዞን አካባቢ ስመጣ ደግሞ ያለው አሰልጣጥን በጣም የተለያየ ነው እና አሁን ቴክኖሎጂ እያደገ ያደገ ስለሄደ ሁሉ በየቀኑ የተለያየ ጎግል እየገቡ ምናም ብዙ ነገሮችን ማየት ይቻላል። ያ አሰልጣጥን ሲስተሞች ሲስተሞች ማለት ነው። ስለዚህ ከተሰራ ብዙ ነገሮች ሰርች ከተደረገ አጭርቀት ማውጣት ይቻላል። በእኔ ኢትዮጵያ ዘንግ ፌዴሬሽን አሁን አጭርቀት ላይ ያሉ በየክለቡ ያሉ አሰልጣኞችን ትኩረት እንዲያደርጉ ቢደረግ መስራት ይችላሉ። ግን አገርም የሚወክል ማራቶን ላይ 1 ላይ 3000 እና ከ500 8 እና ከዛ በላይ ነው። ሁሉም ትኩረት ሰጥቶ እየሰራ ያለ፣ ወደ አጭርቀት ላይ ፌዴሬሽኑ ራሱ ትኩረት ሰጥቶ አጭርቀት ላይ መስራት አለበት ተብሎ ቢሰራበት መሰራት ይቻላል። ግን ትኩረት የተሰጠበት ስላልሆነ ማንም ወደዚህ መግባት አይፈልግም። በአትሌቲክስ ሲወትህ ያሳለፍኩበትን መንገድ ጅማሮን፣ ስኬቶችን እያነሳን ነውና መጀመሪያ ላይ መጠየቅ ነበረብኝ እያስባለው የምትታወቀው ከአለባቸው ደርሶ ይልቅ አፖስቶ የሚለው ስም ነው። አፖስቶ የሚለው ስም ይወጣልኝ አካዳሚ እያለው የኦሮሚያ አትሌቶችን ለረጅም ዓመት ያሸነፋቸው አልነበረም። እኔ አካዳሚ ከገባሁ በኋላ የኦሮሚያ ልጆች ምናምን የተለያዩ ብሄር ብሄረሰብ አካዳሚ የነበሩ ልጆችን ሳሸነፋቸው አፖስቶ ብለው ስም አወጡኝ። አፖስቶ ማለት ጎበዝ፣ ጥሩ በቃ እንደ ማለት ነው። ጎበዝ፣ ጥሩ ልጅ ወይም ደግሞ ጎበዝ፣ ጥሩ ነው እንደ ማለት ነው ትርጉሙ ማለት ጣሊያ ጣሊያን ቋንቋ ቢሆንም ትርጉሙ ሲተረጎም ወደኛ ስላመጣው ጥሩ ማለት ነው። ስሙ ተጽዕኖ አሳድሮብህ በጥሩ መንገድ ቀጥላ በዚህ ቀጠለ ማለት ነው። አፖስቶ የሚለውስም ዛሬ ስንገናኝ አፖስቶ፣ ይሄ በአትሌቲክሱ ከነበሩ ስኬቶችህ በተጨማሪ ካሳለፍክበት መንገድ በተጨማሪ ባልሳለፍናቸው ዓመታት ከ2013 ጀምሮ ያው ጉዳት ላይ ነበር፣ ስለ እሱ እናንሳ። እንዴት ነበር ጉዳቱ? የደረሰብኝ በዚህ በኩል ነው ጥይት የገባ በዛ አልፎ በዚህ በዚህ በኩል ነው የወጣ። ከዛ በዚህ አድርጎ ነው የሄደ። ይሄ አገጨ አሁንም ድረስ ሙሉ በሙሉ አይሰራም፣ ማለት ነርቭ የለኝም ውስጡ። ቆዴ ብቻ ይሰማኛል፣ በውስጥ በኩል ያለው ግን ምን የሚሰማኝ ነገር የለም። ጥይት በዚህ ገብቶ በዚህ ሲወጣ ይህ አጥንቴ የተሰበረ ነው፣ እዚህ ጋር አጥንቴ የተሰበረ ነው አለ። ስልኬ ላይ ያለ ያሳያል። የሲሪዲ ውጤት አለኝ፣ የተሰበረው ያሳያል። ሳወራ ንፋስ ሲሆን በጣም የሚሰማኝ፣ ከዛ ውጭ ግን ምን የሚሰማኝ ነገር የለም። ውስጡ እንትን ስለሆነ የደነዝ ስሜት ስለሆነ አይሰማኝም። ንፋት ብዙ ሳወራበትና ንፋስ ሲሆን ብቻ ጥርሴን ስርስሩን የሚያመኝ የሆነ የሆነ የመለብለብ አይነት ስሜት እዛ ውጭ ግን ሌላው ነገር በሙሉ አይሰማኝም። ቆዴ ግን ተስተካክሏል። ሁለት ወር በዚህ ኦክስጅን ነፈስ አቴ ስለማይከፈት ስለነበር በዚህ ኦክስጅን ሁለቱን ማለት ነው። ይሄ አፌ የከፈት ነው አሁን እኮ ሙሉ በሙሉ አይደለም። ማወራ በፊት ለፊት ብቻ ማወራ አፌ ስለማይከፈት ማለት ነው። እዚህ ጋር ባላንስ አይደለም፣ ስለተሰበረ ባላንስ ስላልሆነ አፌ የከፈት ብዙ ማውራት አልችልም። አፌ ብዙ ነገር ምግብ ስበላ ራሱ ቀሳጅ ትንሽ ነው አፊስ ለማይከፈት ነው 2013 ላይ ናሲ ላይ ጉዳት የደረሰብኝ ጠዋት 12 ሰዓት ላይ ወደ ትሬንንግ ሲወጣ ምንም ባላወቅኩት ሁኔታ ቤት መጣ ባላልኩት የጥይት አደጋ እዚጋ ዘይትም የሞቱ እዚጋ አካባቢ ነው በማላቁ ሁኔታ ነው ወደ ትሬንንግ እየሄድኩ ማለት ነው ይህን ሲመቱ በዚህ አልፎ በዚህ ነው አንገት ይወጣ ጉዳቴ እስካሁን ድረስ ህክምና ሲደረግ ሊቆይቷን ባህርዳር ላይም ከዛ በኋላ ከባህርዳር ህክምና በኋላ ደግሞ አሁን ከሰባት ወር በፊት ደግሞ እዚህ አዲስ አበባ መጥቼ የካሪታ ሰዎት ሆስፒታል ህክምና ሳር ቆይቻለሁ። የቆዳ ላይ የነርቭ ሲስተም አልነበረውም። በቃ ጥይት በዚህ ገብቶ በዚህ ሲወጣ የቆዳ ላይ አጥንቴን ሰብሮት ይወጣ ሁለት ጉዳት ነው። አጥንቴም ተሰውሯል። እዚህ ጋ ነርቭ ሲስተም አልነበረም። ነርቭ ሲስተም አሁን ከታስሮት ሆስፒታል ህክምና አድርገው ነው። በጣም ማመሰግን ከታሰው ሆስፒታል ሁለተኛ ህክምና ደግሞ የአጥንት ነርቭ ሲስተም፣ የድድ ነርቭ ሲስተም እና የጥርስ ነርቭ ሲስተም ሙሉ በሙሉ ከአገጭ እስከዚህ አንስቶ ነርቭ ሲስተም የለኝ። ሁለተኛ ህክምና አገር ውስጥ እንደማይሰጠ ተነግሮኛል። ያው አስታውሳለሁ፣ ጉዳቱ እንደደረሰ አካባቢ የኛ ሚዲያ ሰርቶት ነበረ ባህር ዳር ላይና ያን ከነበረው አንጻር በጣም ተሸሽለህ በተወሰነ መልኩ ያው ብዙ ለውጦችን አይተ እየተመለከቱ ነው ና በዚህ መልኩ ስላየን እኛም ደስ ብሎናል። እንደው ለውጡ ከዛ በኋላ ምን ይመስላል? ለውጥ አሁን በጣም ያለኝ በጣም ያለኝ ምንድን ነው የካታስ ሆስፒታል ከሰራልኝ አንስቶ ነርቭ ሲስተም ያልነበረው ነርቭ ሲስተም አድርገውልኝ ከአምስት ወር እስከ ስድስት ወር ድረስ ነርቭ ሲስተም ይሰራላል ሲን ያደረጉልኝ ነርቭ ሲስተሙ ማለት ነው ኦፕሬሽን አግ የመጀመሪያ ህክምና የተደረገልኝ እዚህ ጋር የሆነ እንዲ መዞር አልችልም፣ እንዲ መዞርም አልችልም ወደ ኋላ ወደ ማየት አልችልም፣ እንዲ ቀስ የለም በመዞር ላይ ነበር። አሁን ግን ያን የነበረውን የመጀመሪያ ህክምና ቆዳዬ እንደገና አንስተው እንደገና ነው ህክምና ያደረጉልኝ አሁን ነርቤ ተስተካክሎ እነሱ ባሉ መሰረት ከአምስት ወር እስከ ሰባት ወር ድረስ የሚስተካከልልክ ባሉ መሰረት ተስተካክሎልኝ አሁን ቆዴ ተስተካክሎ ምናምን ነገር ሁሉም ነገር ተስተካክሏል። የጥርስ ነርቭ ሲስተም እና የድድ ነርቭ ሲስተም ከዚህ አንስቶ ሙሉ በሙሉ ውስጡ በኩል ነርቭ የለኝም። ምንም ውስጡን ብነካው ምንም ባረገውም አይሰማኝም። የአማራ ክልል አትሌቶች ማህበር ነበር በዋናነት ሲከታተሉ የነበረው። ከእነሱ መረጃ ወስጃለሁ ና የሀገር ውስጥ ሕክምናው በራሱ ከፍተኛ ወጪ የሚጠይቅ ነበረ። በዚህ መሀል በዋናነት በአማራ ክልል አትሌቶች ማህበር አስተባባሪነት በርካቶች ድጋፍ እንዳደረጉልህ ሲነሳ ነበር ና ስለሱም እናንሳ። ይህን ሕክምና ሁለተኛውን ሕክምና ከባህዳር ቀጥሎ የነበረውን ሕክምና ያደረገልኝ ከቤት ቀስቅሶ ይህን ሕክምና ያደረገልኝ የአማራ አትሌቶች ማህበር በጣም በጣም ነው የማመሰግነው። ህክምና ያደረገልኝ አማራ አትሌቶች ማህበርና የስፖርት ወዳድ ቤተሰብ ነው ስለዚህ አመሰግናለሁ። ቀጣይስ ከቀጥታስ ምንድን ምንድነው? አሁን የተሻለ ህክምና ከሀገር ውጭ መታከም እንዳለብህ ጭምር ከየካቲት 12 ሆስፒታል በዛ መልኩ ታዘዝሃልና ምንድን ምንድነው የሚፈልገው በምን መልኩ ነው መታገዝም መረዳትም ያለብህ? ማለት አሁን የሁለተኛው ህክምና ትንሽ ከበድ ያለ ህክምና ስለሚያስፈልግ ፋይናንስን ስለሚያስፈልገው ካሁን በፊት ከጎን የነበሩ የስፖርት ወዳድ ቤተሰብ የአማራ ክልል አትሌቶች ማህበር ከጎን የሆኑ ሳሳክም ቆይቷል። የስፖርት ወዳድ ቤተሰብ አሁንም ቢሆን የመጀመሪያው ህክምና ተደርጎልኛል፣ እግዚአብሔር ይመስገን ተሽሎኛል። ሁለተኛው ህክምና ደግሞ ትንሽ ከበድ ያለ ህክምና ስለሆነ አንዳንድ ባለሀብቶችም የስፖርት ወዳድ ቤተሰብም አሁንም ከጎንዴ እንዲሆኑ ለትትና ጠይቃለሁ። ምን ታስባለህ ግን እንግዲህ ጉዳቱ ውስጥ ይደርስብ እስከ 2013 ድረስ በኦስፖርት አትሌቲክስ ክለብ ስር አትሌት ነበር። ከዛ በኋላ ነው ሩጫውን ያቆምኸው፣ ና ምን ታስባለ? ምናልባት ድጋሚ ተሽሎ ወደ ስፖርቱ የመመለስ እቅዱ ሀሳቧለ አሁንም ልቧለኝ የመሮጥ ማለት ገና ድርሳልን ሩጬ ሳልቸር ስለተጎዳው አሁንም የሚመሩት የመሩት ሀሳብ አለኝ። የማሰልጠኑ ሐሳቡም አለኝ። ስልጠናዎችም ሌቭል ዋን ሌቭል ቱ ስላለኝ። አዎ፣ ስልጠናዎችም ሌቭል ዋን እና ሌቭል ቱ እንደወሰድክ፣ ከመግባታችን በፊትም ስናወራ ነበርና ምን ይመስል ነበር እነሱ ስልጠናዎች? አዎ፣ ጥሩ ደስ የሚል ነበር። ማለት ሌቭል ዋን ጥሩ ማት ጥያቄው አልከበደኝም። ማት በቦታው ያለሁበት ስለሆነ ከአትሌት ሁኜ ከዛ ስለሆነ አትሌት እያለሁ ነው የወሰድኩት። ስለዚህ በቦታው ስላለሁበት አልከበደኝም። ጥሩ ነው ብንሰራበት፣ ቢሰራበት ማሰልጠን እንደሚቻል ቀላል እንደሆነ ከባድ እንዳልሆነ አይቼዋለሁ። ማሰልጠንም ይቻላል፣ ግን አሁን ዝም ብዬ ሙሉ በሙሉ መውጣት የሚባለው ነገር አሁን ላይ ትንሽ ይከብደኛል። ኮቻ ላይ ግን ደስ ይለኛል። አሰልጣኝነትም እየሰሩ ማሰራት ምናልባት አፖስቶ የሚቆጭህ ነገር አለ? እንግዲህ ሶስት ዓመት ብዙ ነው አይደለ? ከስፖርት ከምትወደው ስፖርት መነጠል ያውም ደግሞ በጤና በአደጋ ምክንያት ነው። ሶስት ዓመት ስፖርቱ ላይ አልነበርክም። ና የሚቆጭህ ነገር አለ? ትልቁ ነገር በጤና በዚህ መልኩ መገኘትህ ነው፣ ግን እንዲያው የሚቆጭህ ነገር አለ? የሚቆጭህ ነገር የለም። እንኳን ከሞት እንኳን አልሞትኩ የሚለው ነገር ብቻ በቂ ነው ለኔ።

ያው እንግዲህ ተጨማሪ ሕክምና ትፈልጋለህ፣ አፖስቶ። ወደ አትሌቲክሱ ለመመለስ ጤናንም ሙሉ በሙሉ ወደ ነበርክበት ለመመለስ ተጨማሪ ሕክምናዎች እንደሚያስፈልጉ እየነገርከኝ ነው። እና ምናልባት የስፖርቱን ቤተሰብም ድጋፍ ሊያደርግልህ የመጨረሻ የምታስተላልፈው መልእክት ካለህ የመጀመሪያ ሕክምና ተደርጎልኝ በዚህ ደረጃ አገኛለሁ። ሁለተኛውን ሕክምና ደግሞ ከጎን የነበራችሁትም አሁንም በድጋሚ ከጎኔ እንድትሆኑና ያልደገፋችሁኝም፣ ከጎኔ ያልነበራችሁኝም አሁንም ወደ ስፖርት ቤተሰብ መጥቼ መጣችሁ ተቀላቅላችሁ ህክምናው እንድታደርጉልኝ እጠይቃለሁ። እኛም እንግዲህ የሚፈለገው ነገር ተገኝቶ በጤናህ ተመልሶ ወደምትወደው አትሌቲክስ እንድትመለስ እንመኛለን አፖስቶ። እንቀጥላለን፣ ተመልካቾቻችን እንግዲህ ቅድም የአትሌት አለባቸው ደርሶን የአትሌቲክስ ህይወት እንዲሁም ደግሞ በቅርቡ የደረሰበትን አደጋና የሕክምና ሁኔታውን በተመለከተ ሀሳቦችን ስናነሳ ነበር። ቆይታችን አሁንም ይቀጥላል። አሁን ደግሞ የአማራ ክልል አትሌቶች ማህበር ፕሬዚዳንት አሰግድ ኃይለስ ጊዮርጊስ እዚህ ይገኛል ና ስለ ሕክምናው በተመለከተ በተለይ በዋናነት ኃላፊነቱን ወስዶ የአማራ ክልል አትሌቶች ማህበር ነበረ ክትትል ሲያደርግ የነበረው። እናመሰግናለን። ቅድሚያ እዚህ ባለ ታሪኮች ላይ ተጋብዘን የወንድማችንን አትሌት አፖስቶ ግለ ታሪክም ሆነ ጉዳቱን ስለ ለህዝብ ስላቀረባችሁ ለምስጋና እያቀረብን፣ የአማራ አትሌቶች ማህበር እንግዲህ በአማራ ክልል ከሚገኙ አትሌት ፌዴሬሽኖች ያግዙኛል፣ ይረዱኛል ብሎ ከሚያቋቁማቸው ማህበራት የአትሌቶች ማህበር፣ የዳኞችና የአሰልጣኞች ማህበር ውስጥ የሚካተት ማህበር ነው። የአማራ ክልል አትሌቶች ማህበር ለዚህ ለወንድማችን ያንደኛው አባላችንም ስለሆነ በደረሰበት ጉዳት የመጀመሪያውን ሕክምና በዚ አትሌት አለባቸው ደርሶ አድርጓል። ማህበራችን ወደ ሶስት ዓመት እየተጠጋ ነው ጉዳቱ ከደረሰበትና በዋናነት ኃላፊነቱን ወስዳችሁ ሰሩ የነበራችሁ እናንተ ስለነበራችሁ እንደው በምን መልኩ ነበር ያለፈው? አው እንግዲህ መዋጮ ገንዘብ ስናዋጣ ዝም ብለን አይደለም የእኛም የክልሉ ኃላፊነትም አለበት ና ይህን ግዝፍ ምናልባት ድኖ ዛሬ ብንገናኝም። በመጀመሪያ ወደ ሕክምና ሲጀምርም የአማራ ክልል አሚኮ ከመጀመሩ በፊት ኃላፊነቱን የሚወስደው አካል ማን ነው በሚል ጥያቄ ላይ ቀርብ ነበር ና ያን ኃላፊነት ወስደን የማህበሩ ስራ አስፈጻሚዎችን በማቋቋም ኮሚቴ አቋቁሞ ገንዘብ እንዲሰበሰብ በማድረግ በራሱ ኃላፊነት ወስዶ ልጁ እንዲሰበሰብና የሀገር ውስጥም ከሀገር ውጭም እንዲሁም ደግሞ ስፖርት ወዳዱ ማህበረሰብ በክልሉ ብቻ ሳናደርገው ከሀገር ውጭ የሌላ ክልሎች አትሌቶች ጓደኞቹ፣ በውጭ ሀገር ያሉ የሚገኙ ጓደኞቹ በአካዳሚ የነበሩ ትልቁን ሚና ተጫውተው በኃላፊነት ኮሚቴ አዋቅረን ገንዘቡ ለተባለበት ህክምና እንዲደርስ ተበላይ በላይ ሆኑ። ማህበሩ እየተቆጣጠረ ለዛሬ ትልቁን ስኬት እንዲያደርግ አድርገናል። ወደ ጤናው ተመልሶ ወደ አትሌቲክሱ እንዲመለስ አሁንም እናንተ ናችሁ በዋናነት ሀላፊነቱን ወስዳችሁ የምሰሩት፣ ምን ሀሳቦች አሉ? ያው እንግዲህ የሀገር ውስጥ ህክምና ማለትም በኢትዮጵያ ውስጥ የሚካሄደውን ህክምና አንድ ብቻ ቦታ ላይ አይደለም የተደረገለት ህክምና አትሌታችን ከአራት ያላነሱ ለትልልቅ ሆስፒታሎችን በማሳየት በጥሩ ሁኔታ እንዲሰራ በማለት ማህበሩ ወስኖ ከአመራሮቹ የማህበሩ አመራሮች አሉ ቅን የሆኑ አትሌቶቻችን፣ ጀግኖች አትሌቶቻችን ባሉበት በኮሪያ ሆስፒታል፣ እመቤት ጠቅላላ ሆስፒታል፣ በላንሴት ዳኑ፣ በመሳሰሉ ትልልቅ ሆስፒታሎች አድርጎ የካቲት አስራ ሁለት ይህንን የሀገር ታሪክ ባለ ውለታ ልጅ ሀገሩን ያስጠራ ልጅ በትክክል ላደረጉልን ህክምና በዛው እያመሰገው ቀጣው፣ ህክምና እንግዲህ ነርቭ ነው። ይሄ ልጅ ለብዙ አመት ነው የተጎዳውና ተዛን መልሰን አሁን የመጀመሪያ ህክምናችን ነርቡ እንዲንቀሳቀስ መዞር እንዲችል ትልቁን ህክምና አድርገው ልናል ሆስፒታሉና ቀጣው ደግሞ የድድና ያገጭ የነርቭ ችግር አለበት። አሁንም ያንን ነገር ለማድረግ ሞላው የኢትዮጵያ ህዝብ እንዲሁም ክልሉ በኃላፊነት ፌዴሬሽኑም ገብቶበት የተሻለ ህክምና አድርጎ የክልሉን ባለሀብት የኢትዮጵያ የስፖርት ወዳዱ ቤተሰብ እየረርቶን መጨረሻውን አይተን ይሄ ልጅም ወደ ስፖርት ወደሚወደው ስፖርት ተቀላቅሎ ካሁን በፊት ያመጣቸውን ውጤቶች የተሻለ እንዲያስመዘግብልን በዚሁም ጥሪ እናስተላልፋለን። ምናልባት የመጨረሻ እናንተ የህክምና ኮሚቴውን ማህበሩ በኃላፊነት ይምራው እንጂ በርካታ ገንዘብም ስለሚያስፈልግ የበርካታ አካላት ርብርብ፣ በተለይ ደግሞ የስፖርቱ ማህበረሰብን ተሳትፎ ይፈልጋልና ቅድም አንስተዋል። እርግጥ ግን እንደው በመጨረሻ ከዚህ ከህክምናው ጋር ከእርዳታው ጋር በተያያዘ የምትለው ነገር ካለህ አጭር ነገር አንስተን ቆይታችን እንጨርስ። ዛሬ አትሌታችን ጤንነት ላይ ይገኛል። ቀሪውን ደግሞ የድድ ና፣ ወይ ደግሞ ያገጭ የጥርሶቹ አምስት ጥርሶች በአሁኑ ሰዓት በአገልግሎት ላይ የለም። ያንን አምስት ጥርስ ለመመለስ እንግዲህ የሚፈጀው በዚህ በአገር ውስጥ ህክምና የኢትዮጵያውን ህክምና እንዳጠናቀቁና ና በመሰባቱም ያከሙት ዶክተሮች አራቱን ዶክተሮች ፈርመው ያንን ከዚህ በኋላ አገር ውስጥ እንደማይሰራ አሳውቀውናል። ያንን ስላሳወቁን አይሰራም ማለት አይደለም። ከዚህ የተሻለ ትሪት ተደርጎ እንደሚሰራ ግን ችግር ስለተነገረን ቀጣው ስራችን ምንድን ነው? ኮሚቴው በዚሁ የሀገር ውስጥን ህክምና ቢጨርስም የተሻለ ደግሞ ፌዴሬሽኑም የሀገር ውስጥ የክልሉን ፌዴሬሽን የኢትዮጵያን አትሌቲክ ፌዴሬሽን ይህ ልጅ ለክልል ብቻ አይደለም ለሀገርም ባለውለታ ነበረ። በአካዳሚ ታካዳሚም የሚያተርፋቸው ወይ ደግሞ ተተኪ የሚላቸው አትሌቶች ውስጥ የነበረ ስለሆነ የአትሌቲክ ፌዴሬሽን ሁሉም ስለሚያውቀው ይህን ነገር ገብተው የተሻለ ቦታ እንዲያሳክሙትና ወደ ስፖርቱ እንዲመለስ ነው ጥሪያችን የምናቀርበው። ሁሉም ለረዱን አካላት ዛሬ ገንዘቡ ይደረሰ ታክመዋሉ፣ ምን ላይ ደረሰ ላሉት ወንድሞቹ፣ እህቶቹ፣ የስፖርት ጓደኞቹ ዛሬ በዚህ ሁኔታ ስላዩት ደስታችን ወደር የለውም። ሁሉም ሰው ደስ እንደሚለውን ይገባናል። ያው አትሌታችን በዚህ ደረጃ ደርሷል። እንግዲህ እኛም የሚያስፈልገው ነገር ድጋፍ ተደርጎለት አስፈላጊውን ሕክምና ተከታትሎ ወደሚወደው የአትሌቲክስ ስፖርት እንዲመለስ ያው በድጋሚ እኛም ምኞታችንን መግለጽ እንፈልጋለን። እናንተም በርቱ። እንግዲህ ይህንን ጉዳይ መጨረሻ ለማድረስ ነው የምንለው። ለነበረን ጊዜ በጣም አመሰግናለሁ። ያደረጋችሁልን ነገር እናመሰግናለን። የተከበራችሁ ተመልካቾቻችን የዛሬ ስፖርት ባለታሪኮቹ ፕሮግራማችን የተከታተላችሁትን ይመስላል። ዛሬ እንግዲህ የአጭር ርቀት አትሌት የሆነው አትሌት አለባቸው ደርሶ በቅጽል ስሙ አፖስቶ ከኛ ጋር ቆይታ አድርጓል። በቆይታችንም ያለፈበትን ያስመዘገባቸውን ስኬቶች በአትሌቲክሱ ለማንሳት ሞክረናል። እንዲሁም ደግሞ በደረሰበት አደጋ አሁን ስላለበት የጤና ሁኔታና ቀጣይም ስለ ሕክምናው ስለሚያስፈልጉ ነገሮች ሀሳቦችን ለማንሳት ሞክረናል። ለነበረን ጊዜ አብራችሁን ስለነበራችሁ ከልብ እናመሰግናለን። ጤና ይስጥልን።